አለቃ ገብረሐና ይህ ይቀርህ የማይባልላቸው ሊቅ በዜማ፣ በአቋቋም፣ በቅኔ፣ በትርጓሜ መጽሐፍት፣ በቡሻር ይህ ቀረ የማይባል ሁሉን የያዙ ሊቅ መምህር ናቸው። ዛሬ የሚወራው አብዛኛው ቀልድ እንዲሁ ቀልድ እንዲሁ ቀልድ ሰዎች የፈጠሩት ነው። አብዛኛው እውነተኛው ግን ሌላ ነው። እውነተኛ እኒ ደግ ሰው ተካካይ የሌላቸው ጎንደር ከተማ ውስጥ እድሜያቸውን ያሳለፉት ጎንደር ከተማ ነው። ጎንደሮች ጊዮርጊስ ላይ ተምረዋል አስተምረዋል። አብራ ጊዮርጊስ ተምረዋል አስተምረዋል። ሩፋኤል ተምረዋል አስተምረዋል። እነዚህ ዜማ ነው። መጽሐፍ ደግሞ አብዬ ጊዜ ኪዳነ ምሕረት ተምረዋል አስተምረዋል። የብሉያት ትርጓሜ ያብነት መምህር ነበሩ እ አንዳንድ አነጋገራቸው በእርግጥ ያስገርማል። ለምሳሌ አጤ ምኒልክ የምጡ እንጂ ብለው ራጉ የለወሰዷቸው አዲስ አበባ ጎልታ ታውቃላችሁ አይደል? እላይ እንጦጦ ብርዱ አያስቀምጥም። በተለይ በዳር ታህሳስ ከባድ ነው። ያኔ እንዲያውም በረዶሉ ይጥላል ይባላል። ዛሬ ያለው በረዶ ምን አይመስለኝም፣ በረዶሉ ይጥል ነበር ይባላል። እላይ እና በጣም ቁጭ ብሎ በርዷቸው እያለ ጃን ሆይ ምን ይልክ መጡ። በጣም ይወዷቸው። አላጤ ምን ይልክና አለቃ አሏቸው፣ እንዴት አደሩ? አቤት እንዴት ሆኖ አሉ አሏቸው። አይ ጃን ሆይ ይኸው እዚሁ ሲኦልን እየተለማመድኩ አለው። ለምንድን ነው እንደዚህ አሉ። ሲኦል የሁለት ነገር ቅርቅላት ይባላል አይደል በጣም ብርድና በጣም ወይም በረዶና እሳት የተቀላቀለበት በረዶና እሳት መቀላቀል አይችልም። ይሄ በጣም ረቂቅ ነገር ነው። እንደው ለሰው ለማስረዳት ያክል። ዋናው ግን በዚህ ያሉበት ጃንሆይ እኔ እዚህ ምን ፈጣሪን ያማረኩ ማስተማር አልቻልኩም፣ ይቀየሩኛላችሁ። ቀየሯቸው መጡ እና እዚህ ናበጋ ጊዮርጊስ ነው ተወልዶ ያደገው። እዚህ ወረታ መጡ እና በጣም ቸገራቸው። በጣም ተራው ልጃቸው አለ ተክለ ናስቲ አለተ ሄድና ጃንሆይ ምን ይልከና አዲስ አበባ አለቃ ሞተ። ተከበር ነው። ተዝካር ማውጫ አጣሁ በለው። ሂድና አለቃ አሉ እኮ እላቸው። ተው እባክህ ዝም ብለህ ሂድና አምጣ። ሄዶ አለቃ ሞተ ሲባል ትልቅ ሐዘን ተደረገ። የተዝካር ማውጫ ተሰጠው መጣ። ጥርግ አድርገው በል እሱም አለቀ። በል በል አሁን እሷ ምን ልናደርግ ነው? በልተው ኔራ ሲሄዳሉ፣ እንዴ አለቃ ሞተ አለቆ አልሞትኩም። ተው አዲስ አበባ ሄዶ ቤተ መንግስት ማን ነው አጋፋሪ ገብረሐናኒ ወላ ገብረሐና በሞተ በስንት ጊዜ አትቀልድ ማለህ እረ እኔ ገብረሐና እኔ ከፍተህዬ ሲከፍት አለቃ ገብረሐና ሩጡ ጃንሆይ ጃንሆይ የጎራ ጉድ ተፈጥሯል ምንድን ነው የሞቱት አለቃ ገብረሐና ተነስተዋል ያውቃሉ እስኪ ጥራው አስገባው ገቡ አለቃ ሙተዋል ነበር ጃንሆይ አ መሞትማ ሙቼ ነበረ እና ውዴት መጡ ከዚያ ወስደው ገነት አስገቡኝ ደሞ ምርጫቸው ጥሩ ነው?።

መጣው ቤተ መንግስት ናት። አሁን ለት ሱራ አሁን ገነት፣ ሱራፊ ምናምን የሚሉ ይሄ ሁሉ ዘይቤ እንደሆነ አይገባችሁም? ከእሳቸው ቤተ መንግስት በር አንዳንዶቹ የማይረቡት ማይረቡ ዘበኞች የሚያደርጉት እንደሚነግሯቸው ስቃው ገንዘብ ሰጥተው አሰናበቷቸው። ሲወጡ አንዲት መሲና ገባች። መሲና ታውቃላችሁ እ መሲና ምንድን ነው መኪና መስኪና ምንድን ነው እ እሺ አንዲት እንዲያው ያባረባት ጊደር ለእራት ነው የምትገባ፣ ለእራት ነው ሸክሸክ ተብሎ ተጠባብሳ ልትበላ እና አለቃ አዩት። ተመልሶ አንኳኳ። ምንድን ነው ብሎ አስገባችሁ። አለቃ ምኑ ነው? አይ ጃንሆይ ሀሳቤን ቀይሬያለሁ አለ። ለምን? አይ ላምግባት ነው ይቅርብኛል። በባህላችን ለምግባት ይባላል። ሲመሽ ለምግባት ነው። ጃኖ ይገልጣል። በሉ ተባብሱና አራታቸው ውስጣቸው ይሄ ሁሉ ፈሊጥ አዋቂነት ነው። ምን ነው ሊቅነታቸው፣ ደግነታቸው ዳርም አልነበረው ዳርም አልነበረው። አንዳንዴ አንዴ ሰው ናቸውና ትርፍ ነገር ይሄዳል። ትርፍ ነገር ለምሳሌ ከብላታ አድጎ ጋር የነበራቸው ና አጼ ቴዎድሮስ ጋር በጣም ይጣሉ ነበር። ወደ ወዳጼ ዮሐንስ ሲሄዱ ካጼ ቴዎድሮስ ጋር ተጣልተው ብላታ አድጎ የሚባል ነበረና ሲያገኙት አህዮ እያሉ ይጠሩታል አድግ ምንድን ነው በግዙ አህያ እናት ማለት የፈለገችው አድጎ በአማርኛው እሳቸው ግን በግዙ ተርጉሞ አድግ እና ብዙ ጊዜ ይጣላቸዋል አንድ ቀን ከአጼ ቴዎድሮስ ፍርድ ችሎት ያቀረባቸውና አንተ ለምንድን ነው የምትሳደብ ብሏላቸው አረጃን ወይን ያልሰደብኩት እናቱ በግዛ አድጋለችው እኔ በአማርኛ አህያ ያልኩት ትርጉምን የነገርኩት ብሏል ሁለተኛ እንዳታረግ አንድ ቀን ያው እንደዛ ብለው ጠርተው መጡ። እኔ አንተ ነገር መርሮኛል፣ ከዛሬ ጀምሮ ምላስ አይሰራም፣ አንተ በምላስ አልችልም። ስለዚህ ታገሉና ይዋጣላችሁ። አለቃ እምቢ እንዳይሉ ወንድ ናቸው፣ ወንድ ናቸው፣ እሺ እንዳይሉ ብላ ታድጉ ይዋጣልን ብለው ገቡ። ገና በተጀመረ ተጀምረ ብድግ አድርጎ በጀርባቸው ጣላቸው። አልተሳካም። አይ አለቃ ለዚች አቅም እኮ ነው ሲሏቸው ቴዎድሮስ አይ ጃለሁ ሁሉት ነው እኮ ያያ ስራ ነው። በዚህ ምክንያት ያው ትግራይ አባረሯቸዋል። ግን አንዲት ነገር ልንገራችሁ። አጼ ቴዎድሮስ እሳቸውን ትግራይ ከማባረራቸው በፊት እኔ ከማልገዛው ሀገር ሂድ ብሎ አለቃ ገብረሐናን አባረሯቸው። እኔ ከማልገዛው ሄዶ የት ይቀመጣል መሰላቸው? ዘጌ፣ ዘጌ ቴዎድሮስ አይገዙትም እንዴ? እዚህ ጣና ማልኮ ዘጌ። ከዛ ይገርማቸዋል። እዛ ሆኖ ያስተምራል። አቋቋሙን መጽሐፉን ያስተምራሉ ቅኔውን ያስተምራሉ አንዱ ተማሪያቸው እሾማለሁ ሽልማለሁ ብሎ መቶ ላጼ ቴዎድሮስ ከሰሳቸው እኔ የማልገዛው ሀገር ሂድ ብሏቸው እኮ ይኸው ዘጌ ውስጥ ነው ያሉ እውነት ግን ነው በሊዛ አምጣልኝ ብሎ ከወታደር ጋር ተይዘው መጡ ሁለቱንም አቀረባቸው በል ተናገር አለቃን የት ነው ያገኘው ብሎ አላቸው ይኸው ጃንሆይ እኔ ከማልገዛው ሀገር ሂድ ብለቸው እያለ እሱ የሚዘጉት የሚገዙት ዘጌ ላይ በድፍረት ተቀምጠዋል፣ ሕግ ጥሰዋልና ሊቀጡ ይገባላል። ዳኞችን ጥሩልኛ። ነው ጠሩ፣ ተሰበሰቡ። በሉ ፍርድ ላሰማችሁ። እንደው በእውነቱ ከሳሹን ነው አንተ። አንድ ቀለም የነገረ እንደ አባት፣ ሁለት ቀለም የነገረ እንደ ፈጣሪ ይባላል አይደለም? ምን ያህል አመፀኛ ነውረኛ ብትሆን ነው መምህርን። እኔ የፊት መተመት ከሳቸው በልግረፋ ውሰድና ብሎ ከሳሹን ሁልጭ አስገርፎ አባረውታል። ቴዎድሮስ ፍትሕ አዋቂ ናቸው። በነገራችሁ በጣም ግሩም ግሩም ሰው ናቸው። ኋላ ግን እንደገና ተጣጥቶ ትግራይ ሰደዋቸዋል። ብዙ ብዙ ነገር አለ። ዛሬን ያረፉት የዛሬ 115 ዓመት ነው ያረፉት። አንድ አንዶቹ 119 ዓመት ይላሉ። በ1898 ዓመተ ምህረት ከአድዋ ጦርነት 10 ዓመት በኋላ ነው ያረፉት። በእውነት እግዚአብሔር አምላካችን ያለቃ ገብረሐናን ነፍስ በረፍተ ገነት ያሳርፍልን እስየተኖሎትን አስመልቃው እንትን